ሰልፍ ተኮነኝ። እኔ እንዴን ስንት ንግስቲቱ አተብዬ እኮ ነው ቤት ውስጥ በአምስት ወንዶች ማል አንድ ሴት እንዴ፣ ምን አገባኝ። እንደ ሰው ስራ ልሰራ ነው የሚሄደው ምናምን ለባ መስሎሽ ነው ነው ነው። ምን አገባኝ እኔ። ነው አንድ ብር ከጠየቀኝ ምን አባክ እኔ ቀጥ ነው ሀናቦ ጋር ተቃራኒ ነው ነገሩ ሁሉ። እኔ ሁላችሁ ስላለ ስለሌለ ሳይሆን እንዲሁ ስፈጠር ጥጋብ ጥጋብ። እኔ እኮ ወደ እጅ አይደለም ጥጋብ፣ አፍንጫ ድረስ ጥቅጥቅ ያለ ነው። በጣም ጥጋበኛ ሰው ነኝ። ለምን መሰላችሁ? ሊዮ ስለሆንኩኝ። ሊዮ ነኝ ስላችሁ በማስረጃ እኮ ነው። በጣም አሁን ለምሳሌ ላንገራችሁ፣ አንበሳ። አሁን እንግዲህ ይሁን ጌም ላይ ጌም ሲጫወቱ ማለት ነው። ጌም ሲጫወቱ ጊፍት ሲሰጥ ማለት ነው አበባ ልብ፣ ይሄ ጥቃቅን ነገሮች ሲሰጡ ነው። እናንተ ራሱ ጌሙን ሲጫወቱ ሲታይ የሚያስደስታችሁ ወይስ አንበሳ ሲለቀቅ ነው የምታዩት? አንበሳ ሲለቀቅ አጫዋጫ ሁን ታይታላቸዋል። ዋይ ይህ ብሎ ነው የሚገባው። ሶ ሊዮ እኮ ነኝ። ሊዮ ስባል ደግሞ አንበሳ እኮ ነው ምልክቴ። ሴቱ አንበሳ እኮ ነኝ። እናቱ አየሻሉ፣ ያ አንበሳ በጊፍት ላይ ራሱ እንዴት እንደሚያስደነግጣችሁ። ስለዚህ አንበሳ እኮ ነኝ። በአንበሳ እኮ ነው የምመሰለው። ማማየ እንደ ኦገስት ሊዮ እኮ ነኝ። እንዴት እንዴት ነው የምታስብ አሁን እየወዳም ማለት ነው ጁላይ ላይ ሆኖ አይደል? ለዚህ ነው የሚበጣበጣችሁ። ጁላይ ላይ ነው። እዮዳብ ሊዮ ነው፣ ወንዱ ሊዮ ነው። ለዚህ ነው ምንም ያደርጋችሁ፣ የፈለገ ነገር ብትሉ መስሚያው ጥጥ ነው። የፈለገ ነገር ብታወሩ፣ ምን ብትሉ እዮዳብ እዮዳብነቱን አይተውም። ምክንያቱም የተወለድንበት ያ ኮከባችን ነው። ኮከባችን ራሱ የእናንተን ወሬ እንድንሰማ አይፈቅድልንም። የተወለድንበት ኮከብ ራሱ ለእኛ በቃ፣ እናንተ ለእኛ ነቲንግ ናችሁ። ኖ ማድረግ ምንም፣ የፈለገ ነገር ብታወሩ ኢፍ ዩ አር ሊዮ ማቃን ለከደቀ ምንም አንሰማ ተቀበሉ። ይሁዳ በሚያማራችሁ አረ ተንፋሽ አጥሮኛል። ጁላይ ጁላይ አይ ጌስ የመጣ እንደዚህ እጅ መስጠት አንወድም። ዊ ዶንት ኬር ላይክ ጋይስ ስለኛ የፈለጋችሁትን ነገር ብትሉ ዊ ጀስት ዶንት ጊቭ ውስጣችን ራሱ የተፈጠርንበት ቀኑና ኮኮቡ ምናምን ለናንተ ዳውን እንድንሆን እኔ ጊዜ የለኝም። በአጠቃላይ ያለ ሰውየው የእሷን ብቻ ሳይሆን እሷን ብቻ ሳይሆን ጠቅላላቸው እዚህ ቲክቶክ ላይ ሲታዩና ምድር ላይ ሲታዩ ልዩ ናቸው፣ ፌክ ናቸው። አይኔ ቆንጆ ስለሆነ ነው ያረኩት አይደል? እስኪ ስሚ፣ ተይ እንጂ ኖ፣ ኖ፣ ኖ፣ ኖ፣ ኖ፣ ኖ ይቺን ይቺን ማን እኛ ምናውቃለን፣ ገባሻል። እሱን ተይው፣ ይሄ አይኔ ቆንጆ ስለሆነ ዳዝን ኖ፣ ኖ፣ ኖ፣ ኖ፣ ኖ፣ ኖ እሱን ጠውት ይሄንን አንወሻሽ። ሰውየው ካለ ፊልተር ምድር ላይ ሲታዩ ጠቅላላ ፌክ ናችሁ ተብላችሁ ፌክ ናችሁ። ያ ጠቅላላ ፊልተር እናንተ እኮ ፊልተር አሁን ፊልተር ብዙ አይነት ፊልተር አለ። ኦፍ ኮርስ ከለር አለ ፀዳ የሚያደርገኝ ፊልተር ተጠቅሜያለሁ። ከለር እንት ምንስ ፀዳ እንዲያደርገው ግን ማለት ነው። ፊልተርና አሁን አንዳንድ ሰው ፊልተር ስትጠቀሙ ኢቨን እድሜያችሁን ይደብቃል። አሁን እኔ ይሄ ፊልተር እዚህ ዚጋ የተጨመዳደደ ነገር አለኝ ብዙም ሳይሆን በስሱ አለ። እሱን ይሻፍኗል። እድሜያችሁን ትንሽም ያስመስላል። እኔ የሚያገባኝ ነገር የለም። አሁን አታብራሩ፣ የእሷ ደጋፊዎች ከሆናችሁ ምንም የሚያገባኝ ነገር የለም። እኔ ሳልሆን ሰውየው ነው። እሱን ሳይሆን ነው ችግሬ። በጣም ብዙ ብር አውጥቻለሁኝ ተቸገርኩኝ ነው። እስካሁንም እንደሚወዳት ነው የሚናገረው፣ ግን ትክክለኛ ፍቅር እንዳልሆነ ወዶ ሳይሆን ሳይወድ በግዱ እንደሚወዳት ነው ራሱ ያወራው። ምን ሆናችሁ ነው ብሎ አይኑ የሚጠር እማማ የኔ የሚያገባኝ ነገር የለም በምናምን በምናምን ገንዘብ ከምትሰበስቡ፣ ይሄ መስተፋቀር ድግምት ሁላችሁንም ነገር ድግምት መስተፋቀር ጥንቆላ ምናምን ከምታረጉ ማለት ነው እግዚአብሔር በፈጠራችሁ በራሳችሁ ማንነት አስር ዶላር ሰርታችሁ ብትወጡ ይሻላችሁ። አሁን እዚህ ቲክቶክ ላይ ዘረፋ ነው አይደል እንግዲህ ይዛችሁ አስር ዶላር ሀያ ዶላር ይዛችሁ ብትወጡ ይሻላችሁ። ይሄ እኮ ኖርማል እንደሆነ እኮ ማን ኖርማል እንዳልሆነ እኮ ማን አንድ ሰው ካለ ምንም ምክንያት ስልኩ ላይ ቁጭ ብሎ ሶስት አራት አንበሳ ምናምን ይሄ እኮ ኖርማል አይደለም፣ ሳምቲንግ ከጀርባ የሆነ ነገር እንዳለ ያስታውቃል። ኖርማል ጌመሮች እኮ አሉ፣ ኖርማል ጌመሮችን እኮ እያየን ነው። አበባውን ልቦውን ምናምን ሰብስበው አልፎ አልፎ ደግሞ የሆነ ነገር ሲመጣ ደግሞ ተለቅ ተለቅ ያለ ነገር ሊያገኙ ይችላሉ። ኤቭሪ ሲንግል ኤቭሪ ሲንግል ኦፍ እንግሊዘኛውን ጠፋብኝ፣ በየቀኑ በአማርኛ ባወራስ፣ እንግሊዘኛው ትቼ በየቀኑ አንድ ሰው ከቲክቶክ ላይ በጣም ትልልቅ ጊፍት የሚወርድለት ከሆነ ያኮ ያጠራጥራል። ግን እንትን ጊፍተሮቹም ደግሞ ወደው ላይ ሆኑ ይችላሉ። ያው እየጠረጠረን ነው ከሚሰጠም ከወሬ አንጻር ከምናየው አንጻር ብሎ አይኑንም ስላየን ምናምን ነው። አይኗ ትልቅ ቢሆን ምን ባይዘ ወይ ደግሞ አይኑኮ ሲተለቅቁ ሴክሲ አይደለም። አንድ ነገር እንገራችሁ አይኔ በጣም ትልቅ ነው እና ሴክሲ ነው አትበሉ። ለእንድንገድ ለኢትዮጵያኖች ጥሩ ሊሆን ይችላል ግን አይን ትልቅ ሲሆን ሳይሆን አንዳንድ አይኖች አሉ ላይክ ሴክሲ የሆኑ አነስም ብለው ምናምን የሆነ ላይክ የሆነ እንደዚህ ሲያዩ ራሱ የሚያምሩ እንጂ አይንሽ ስለፈጠጠና አይንሽ እንዲ ስለወጣ ስለወጣና፣ ስለአጉሮ ጠርድሽ እኮ ዳዝም ሚን ላይክ ቆንጆ ነሽ ማለት አይደለም። አይደለም ለምንድን ነው እንደዚህ የምትሉት? እንዳገባን እኮ ዘንድሮ። ለማንኛውም በንጹህ በድላችሁ እግዚአብሔር በሰጣችሁ እድል አስርም ብር ሀያም ብር እየሰራችሁትን ሰርታችሁ ብትወጡ ይሻላችኋል፣ እንጂ ይሄ ያልተባረከ ገንዘብ ለእኔም ለእናንተም ለሁላችንም ጥሩ አይደለም። ሰላም የለውም። ሲታይ ለውጭ ሰላም ሊመስል ይችላል፣ እንጂ እናንተ ግን ውስጣችሁ፣ ዲፕ ኢንሳይድ እንዴት አድርጋችሁ ያንን ብር እንዳመጣችሁት ስታውቁ ሰላም ይነሳችኋል። ጥሩ እንቅልፍ ተኝታችኋት አትነሱም። አይምሯችሁ ረፍት አይኖረውም። እንደውም እናንተ መቶ ዶላር በጊፍት ከምትሰሩ አስር ዶላር በንጹህ ልቧ በንጹህ አንደበቷ እግዚአብሔርን ለምና የምትሰራ ሴት በእሷ ትቀናላችሁ። እንደውም እኔ እኮ ይሄንን ነገር የማገኘው እኮ ይሄንን አድርጌ ነው። እሷ ግን በንጹህ ድሏ ወታ አስር አበባ ምናምን ለቃቅማ አስር ዶላር ሰርታ ገባች በምትባለው ትቀናላችሁ፣ እናንተ ማለት ነው። ግን ለሌላ ሰው ግን ለሚያየ፣ ዋው ቲክቶክ ላይ በጣም ትሰራለች፣ በጣም ብዙ ነገር ይወርድላታል፣ ትልልቅ ምናምን ይወርድላታል ምናምን ብላችሁ ሊኖር ይችላል እና እኛ የሚያገባን ነገር የለም። ስለ ብሉ አይኑም ስለ ምናምኑም የሚያገባን ነገር የለም። የሚያገባን ነገር ያዋጣናል ካላችሁ ቀጥሉ፣ ግን አያዋጣችሁም። የሰላም እንቅልፍ ተኝቶ መነሳትን የመሰለ ነገር የለም። በጣም እንደዚህ እያለ እና በቃ ሰውዬ የቻለውን ያለውራ እየተረዳውትን ያህል እኔም ደግሞ ለኔ ማለት ነው እዛ ጋር ላልነበራችሁ ለእኔ ፋሎወሮች ላስረዳ በማለት ነው። የሀናቡ ተከታታዮችን ሰውዬው ገብቶ ችግር አለብኝ ወድጄ አይደለም ለመማረገው ተገድጄ ነው ብሎ ስለተናገረ እሱን ነው የምነግራችሁ። ትናንትና እንደዚህ ይህን ደረት ስፖርት ስሰራ ስሰራ ስጋፋ ይህ የእጅ ምናምን ሀናቡ ማሱ ምናምን ስሽን መማራገፍልሽ እያስበዳሚ ዶንት ፕሌይ ወዝኔ እሱ እንስሳራ የደረቴ ጠቅላላ እንትን ሆኗል። ማሱ ይጠቅላላ ጣቧል። በዛ ላይ አስማ አለብኝ። በስፖርት አጥብቤው ይሄው እንዲህ መተንፈስ ሁሉ አቃተኝ እኮ። አንገትሽን፣ አገጭሽን፣ ጥርስሽን ነው የማራግፈልሽ። እኔ ስፖርት ምናምን ነው ደስ የሚለኝ። ይሄ እንደዚህ ሆነ ሴክሲ ሆኖ ነገሮች መስራት ነው። ቁጭ ብዬ ሲኒና ጀበና እያጋጨሁኝ አሉባልታ ሀሜት ምናምን አልወድም። ጣችሁስ ከሚጣበቅ ቲክቶክ ላይ መቀበጥ አቁሙ ብያለሁ። ለምን አባታችሁ ነው ስፖርት መስራት የማትወዱት? ለምንድን ስፖርት መስራት የማትሆን ስፖርት ሱ። አንቺስ ምን ትስቂያለሽ? ስፖርት እየሰራሽ ነው። ስር ስሩ። ስፖርት ሱ ቂጥ የሌላችሁ ቂጣችሁን፣ አሁን ቂጣችሁን ተጠፍ ያለ ቂጣችሁን እንዲ እንዴ። ስፖርት እኮ ቂጥ የጎን ከኋላ ቂጣችሁ ፈንደድ ብሎ ከጎን ከሌላችሁ፣ የጎን ስፖርት አለ። ከፊት ለፊት ከጎን እንዲሳፋ ብሎ ደግሞ ከኋላ እንዲገልበጥ ካላል ከኋላ ገልበጥ። ብዙ ብዙ እኮ አይነት ስፖርቶች አሉ። ለምን ተሰብስበን ስፖርት አንሰራም? አሁን ጂጂክያ ያንን እግሯን ቀጠና አድርጎ የሆነ ሴክሲ የሚያደርግ ስፖርት አለ። ኮኒ ኩላ ሰራ ንገሯት። ስፖርት ስፖርት በጣም ደስ ይላል። እኔ ለምን እንደሆነ አላውቅም። አልሰራም እኮ በአሁን ሰዓት ትቻለሁኝ። በጣም ሰራን ብር፣ አሁን ትቻለሁኝ፣ ግን ስቴል እሄዳለሁ። ቢያንስ በሳምንት ሁለቴ ምናምን እሄዳለሁ። ጭስ አላረለ እንደው ለሞራሌ። ለምን አትሰሩ? ለምን አትሄዱ? ለምን አትንቀሳቀሱም? ምን ሆናችሁ ነው? እንደዚህ በሐሜት እና ባሉ ባልታ ወሬ ከቲክቶክ ወደዚያ ወደዚህ በማቀባበል አይምሯችሁ ዳሜጅ ሆነ? ምንድን ነው ችግራችሁ? ሴክሲ ሴክሲ የሆነ ነገር አይምራችሁም? በፓንት በጡት ማስያዣ ምናምን ነገር ቤት ውስጥ ወደዛ ወደዚህ መንቀሳቀስ አትወዱም? እንደዚህ እንደዚህ እኮ በቆራጣ እኮ እማዬው ጣ ላት አለኝ። እናንተ ብቻ መስላችኋል እንደዚህ ያለው ብዙ ጣናት አለኝ። ብዙ ታምር ሰርቼ እዚህ ምድር ላይም ሳይቸግረኝ ብዙ ታምር ሰርቼ በጣናት የተከበብኩኝ ነኝ። አንዷ አንገቴ እንዲያሽከረክረኝ ስላለሁ ሳይቸግረኝ የልጅቷ አንዷን ሞ ባልቀም ላይጠቅመኝ ይኸው እንዴ እዳት አለ ብላ ይኸው መቼ ነው የምታፈነዳኝ እያልኩኝ የምፈነዳበትን ቀን እየጠበቅኩኝ ገባኝ። አገሩ አሜሪካ ነው። ኖርማል ነው መፈንዳት። ኖርማል ነው፣ ሬስቶራንት ውስጥ ቁጭ ብለሽ አንዱ መቶ ጦ ሊያደርግሽ ይችላል። ሙቪ ምናምን እያያችሁ ሙቪ ጥራ ምናምን ገብታችሁ አንዱ መቶ ቋረጥ፣ ኖርማል ነው። እና እኔ ደሞ እዚህ የሰው ባል በመቀማት አናቡ ፈነዳች። ጧ ጭንቅላቴ በዚህ ጋር ይሁን ከኋላ ይሁን ከየት እንደምታደርገው ባላቅም ልጅቷ መጣም ነው እሱም ደግሞ ከኔ ጋር እኔም በስልክ እንግዲህ ሌላ እኮ የስራ ያልጋ ስራ የምናምን እኮ የለንም፣ ምንም አይነት ነገር እኮ የለንም በስልክ ብቻ እና ምናምን ነገር ጀስት ፍሬንድ እንደሆነ አብረን ስለተገናኘ ነው። ከዛ ጀምሮ የእሷን ስም ሆነ የእሷን ነገር ማንሳት አልፈልግም። ምን ሆነ ነው እስቲ፣ ወይዬ በላት የድሮ ፍቅራችሁን አስተውሰካ እናግራት፣ ኖ ኖ ይላል። እና እኔም ላደርግ እኔ ጥፋት አለብኝ እኔ እኮ ጥፋት የለብኝ። ትሬኒያና ብሎጣ ነው ብሎጣ ነው። በእናታችሁ ከምር ከምር መተንፈስ አቅቶኛል መተንፈስ እያቃተኝ የመተንፈሻ ችግሮች በጣም እየከበዱ መቷል። ፀጉሯ ወርዶ ወርዶ አሁን ይህንን ፀጉር ማለት ነው። በኋላም እንደማደርገና ንደጠልያ አስርና ማለት ነው የስራ ልብሴን እቷ አደርግና በላይ ላይ ጥሮ አዳሪ፣ ለፍቶ አዳሪ፣ የእግዜር ደሃ መስሎ ኗሪ ደግሩሩ የሚትበቀና በቲክቶኮች የማትቀና እንደዛ እያልኩኝ በቂትለብ እስከሚንጠበጠብሰ ግን ምን ሆነ? ነው ጂጂኪኛ ጂጂኪኛ እያየናት እየተንሸራተተች፣ እኔ ወደ ታችሁን ወደ ላይ ሁን አላቅምቻ ወደ ጎንም ሊሆን ይችላል፣ እያየናት ግን ላይክ ጂስ ነው ማጂካው። ምን ሆንሽ? እርጅና ነው ወይም ምን መረረሽ? ይህ ህዝብ በግራ በቀኝ ከፊት በኋላ እያጠናገሩ እያጠናገሩ፣ አማራሮች ምንድን ነው ችግሩ? ፀጉርሽ እንደዚህ ቆሞ እንደዚህ ተገትሮ እንደዚህ ምናምን ብሎ ጓደኞችንም እየተጣለች ነው በቃ ማንንም አልፈልግ ምን ይናኔ ብቻንን ምንኖሮ ምናምን እያልሽ ነው። በሰላም ነው ወይ ነው አሁን? ቁም ልጅ ምን ምንንሽ ነው? ከላይም ከታች ብሎ ነገር አስጠላሽ። ሆዴን አፍቋታ ወይ ወይ ወይ ወይ። የሆዴን አፍቆት፣ የሆዴንማ በገዛጅሽ እግዚአብሔር ይማረክ እንደ ማለት። እሷም እኮ ጂጂም እኮ ታበዛለች። እግዚአብሔር ይማረክ እንደው እግዚአብሔር ከገባህበት ሆስፒታል ምሮክ ድነክ ምናምን ነገር መተክ መተክ፣ ተመልሰን አብረን እንሆናለን ብላ እንደ መናገር። እሷ እራሷ እኮ ናት፣ እሷ እራሷ ናት። ተናዳ እልህ ይዟት ገምተህ ተልተህ ብላ ብላ ገምተህ ተልተህ ብለሽኛልና እኔ ድኜ ወጥቻለሁ አልመጣም ይላል። ሆዴማ አይመጣም መጣም። እንዴት ብሎ ነው የሚመጣው? ጂጂ በገዛ እጅሽ እኮ ነው። እኔ ራሴ ኮል እንደምንም ብዬ ላመጣልሽ ፈልጌ ነበር። እንዴት ነው የሚመጣው? ስሚያት በእኛን ቺ ሆዴማ ጂጂ እኮ ታይ ቼ ታይ ታይ ታይ እንዴ ሊሆንሽ ወይ ያሳ ጂጂ በገዛ ጅ እኮ ነው። ሆዴማ ከዚህ በኋላ አይመጣም። የማይታሰብ በዘፈንም ስፍቅርሽን ብትገልጪ ተናድጄም ነው ብቲ ምንም ብቲ ጂጂ አም ሶሪ ገምታ ታልታሙት ብለሽ ልህ ይዞሽ ተናደሽ ያ ነገር እኮ በቃ ይቅርታ ቤ ውጪና በቃ ተናድጄብህ ነው ፍቅርህ ውስጥ እያንገበገበኝ አንጀቴ ተቃጥሎ ነው ስላልቻልኩኝ ነው ላገኘ ስላልቻልኩ ፎንቃ ነው ገልታ ተገምታ ታልታክሙት ያልኩኝ እንጂ ከውስጥ አይደለም ከሆዴ አይደለም ከአንጀቴ አይደለም ብለሽ ይቅርታ ጠይቂ። ከዛ በኋላ ይቅርታ ተቀበል ብዬ ነው። ራስ ሁሉ ላይ ዞርበታል። አሁን ተሽሎት ወጥቷል። ድኗል። እግዚአብሔር ይመስገን። ሆዲያችን ድኖልናል። ወንድማችን እግዚአብሔር በሰላም ከሆስፒታል አውጥቶልናል። አሁን ደግሞ ቆሙ ሲራመድ ማየት ነው የምንፈልገው። ባይዘዌ በጣም ደስ ብሎኛል ተሽሎት ስለወጣ። እንዴ ምን ናችሁ ትቃላላችሁ? በዛ ጋም በዚህ ጋም ቢሆን ብቻ ኢትዮጵያ ወንድሜ ነው እና ደስ ብሎኛል ስለተሻለው። አሁንም እግዚአብሔር ጨርሶ ይማርክ። እኔ ጌታ ድንገት እኮ ምን ይታወቀው? ወገብ ክር ብሎ አቅም ኑሮ ጉልበት ኑሮ እኮ ማለት ነው። የሆነ ቀን እኮ ከሀናቡ ጋር እኮ እዚህ አሜሪካ ነገር ለቫኬሽን መጣሁ እኮ እኔ እናንተ እኩል እንሳረፍ እንችላለን። እንዴ ነው የምታመቻቸው? ዝም ብዬ እኔ እንደ ጅጅ ክያ ፋራ አይደለሁኝም። ክርር ያለና አንጀት የሚበተስ የሚቆርጥስ ደባ አልሳደበም ፊልተር ጀመር ሾይ ይሄ ሁሉ የምጠቀመው ፊልተር ነው። ነጣብሽ እግዚአብሔርን በስቲ በጣም በጣም ፈረንጅ መሰልኩብሽ አይደለም። እስቲ ዘው ወሬ ወሬ ለውራ አንዴ ስሚት ያለሽ አንዴ ፊልተር ያለሽ የኔን አቴንሽን በቃ ይሁን። አቴንሽን ፍለጋ እኔ ስለሆዴ ላውራ ልወጣ ነው ሆዴ እኔ እንደ ጂጂክያ ስላላገኘውኝ አንጀትህን ወገብን የሚቆርጠው ነገር አልናገርም። እኔ ሆድዬ፣ የእኔ ጌታ፣ አይታወቅም ነገ። አሉላ ደህና አደርክ እንደምናደርክ አይቸካለሁኝ። ለአውራበት አጠር ያለ መልክት። እኔ በሰላም በጣም ደስ ብሎኛል። አው ይሁን እንደ ወንድነት ነገር ትንሽ ፂምህ በዛ፣ ፂምህን ችግር የለውም እኔ ጋር ስትመጣ ተከረትሟለሁ። ቅንድብህንም ቢሆን ይሁን እና መላመላ ፈጥሯል። እኔ የበዛ ጸጉራ ጸጉሮቹን ብትቀናነስና ትንሽ ቀላህ ኖርማል ነው፣ ምንም ችግር የለውም እንግዲህ ያው መቅላት ስላለበን እየቀላህ እዚህ አሜሪካ ነገር ለባኪሽ ሊሆን ሊሆን ነገር ይመጣ ትችላለህ። ወድዬ የኔ ጌታ የኔ ፍቅር እንዴ ስትመጣ ለበኪሽን ብቻን ከመጣ ለምን ብቻን ተመለሳልክ? አንና ቡጋ አኔ ጋር ታርፋል። ይሁን ይሁን ቦታ ከሁን ቦታ ካለ የሆነ ቦታ ካልሆነ ደሙ ችግር የለውም። ለባሌ ነግሮና አንድ ክፍልን ሰጥክና ማለት ነው። ያው የልጆቼ ድምፅ ምናምን ይረብሽ ይችላል። ልጆች ስላሉ እነሱ ልጆቼ ባሌ ባሌ ወደ ስራ ልጆቼ ወደ ትምህርት ቤት ሲሄዱ ማለት ነው። እኔ እናንተ እኔ ጌታ እኔ እና ሆዲይ እኔ እናንተ ሆዲይ እኔ ጌታ እኔ ፍቅር እኔ እናንተ ያገባነው ዘንድሮ ሰው ልክ አንገት የልታስብ ላይ ነው እንደብዬ እንዲህ አልኩኝ። አንድ ጥቁር ባጠገቤ ሲያል እና ሆዴ እነሱ እነሱ ልጆች ወደ ትምህርት ቤት ባሌ ወደ ስራ ሲሄድ እውነት እውነት ሚስት ከምንም የምትል አይመስለኝም። አሁን ይቺ ከጠገበክ የቆመች ይቺ ማናት የምትባለው በጣም ጥሩ ሴት ናት። እሷን ኖርማል ነው ከሀና ለአንድ ለሁለት ቀን ብሳረር ቅር እንዳይልሽ ስላለ አሜሪካን ሀገር ስትመጣ እናንተ ማለት ነው እንሳረራለን። ወገበ በደንብ ይጠንከር ችግር የለውም። ቢዛ ከሆነ እኔ እልክልሃለሁ። ኤኒዌይ ልወጣ ነው። እንደ ምን ችግር መቅመስ ነው ቀዩንም መቅመስ ነው ጥቁሩንም መቅመስ ነው ረጅሙንም መቅመስ ነው አጭሩንም ሁላችንም። ሆዴ ጌታ የእኔ ፍቅር ምናምን ይብላ የለ ጂጂክያ አንጀቱን የሚበጥስ አስፈራርታው ገምታ ትልታ ይሙት ስትለው እሱ ደነገጠ። አይደለም ሊመጣን ጂጂክያ ኪያ በሄድሽበት ቦታ ዞራ ይለው እንዴ ያስፈራል አባባልሽ። ይቅርታ በይ። እኔ ይቅርታ እራሱ ይሄንን ነገር ይቅርታ ራሱ ይህንን ነገር ምን ይችላል? ወይኔ የምን ጎፈንደሚ የምን አንተ ሰው የምን እንደ ጊፍት የምትልከው አንተ ማን ነው የሚባል? ጆሲ የሚባል ከነይ ትንጠልደ ምን ምን አባኩ ነው ያም ይቺ ይቺ የዱባይዋ ማለት ነው። የዱባይዋ የዱባይዋ ጋለሞታ ማለት ነው። እሷ ልጅ ነው ጥምት ዳርጊያ ታድርግ። አሁን ደሞ በቃ ዛሬ ምርር ብሏት ነው፣ እንጀቷ ቅጥል ይላል። አይ ኤም ሶሪ እሷ ማለት ነው ቪዲዮዎቿን ካያችሁት የመጨረሻ መልክ ትሰራሽ፣ ቪዲዮ ስትፖስት ማለት በሴክሲ ሆና ምናምን መስኮደር ምናምን

ትኒ ሶ ሀውል ሺ ነው ስንት አመቷ ነው? ሀያ ሰባት የዛሬ ስድስት አመት አስ ቴን ይርስ ውሻትሽን ነው ቴን ይርስ ጎ ነው እስቲ ሙች በይኝ አውቀሽ ነዋል። ቴን ይርስ ጎ ሰላሳ ሰባት ሰቨን ይርስ ጎ ኦኬ በሁለት ሺ አስራ ሰባት የተፖሰተ ቪዲዮ ነው የሀያ ሰባት አመት ልጅ የሀያ ሰባት አመት ልጅኛ ያለችው በሁለት ሺ አስራ ሰባት የተፖሰተ እንግዲህ አሁን እሷ እኔን አሮጌ ትላለች። እኔን አሮጌ ትላለች። እንግዲህ በምን ያህል እድሜ ይሄን ያህል ኦፍ ኮርስ እበልጥሻለሁ፣ ግን ምን ያህል ተራርቀን ነው? እናቱ እኔ ያቺ ሴትዮ እያልሽ ስትወሪ ነበረው። እንግዲህ አቷሺ የዛሬ በ2017 ከሆነ ስንት ይመጣል? አሁን አሁንሽ ነው። ኦኬ ሰባት አመት ከሆነ አሁን ስንት አመቷ ነው? ደምሩ ቶሎ በሉ። እንደ ሀናቡ ማየማቱ ሰላሳ አምስት እንግዲህ አሁን የሠላሳ አምስት አመት ሴት ናት። ግን ስታወራ ምናምን ልክ እንደ ህጻን ልጅ ልክ እንደ ህጻን ልጅ ሆና ልክ ሀያ ቤት ውስጥ ና ሀያ ሰባት አመቴ ነው ብለሽ ያፊት የሀያ ሰባት አመት ነው የዛኔ። አሁን እንግዲህ ስንት እንደሆነ እድሜሽ እንግዲህ እኛ ሳንሆን ራስሽ ንገሪን። መሆን አርጣለች ሶስት ራት ልጆች እንዲህ ደርድረሽ ዳይፐር በመቀየረሽ ደግሞ ሀናቡን አሮጊት ምናምን ትያለሽ። እንደዚህ እንደዚህ ማየው ሴፍቲ ፈርስት የሚባል ነገር አለ። ሀናቡ ምንሆና እንደዚህ እንደዚህ የምታየው በቃ አለቀ ደቀቀ። አሁን ስንት አመቷ ነው እንግዲህ? እንደው በተወሰነች አመት በልጣት ነው። ኦፍኮርስ በልጣታለሁ፣ ግን በሆነ ነገር ይሄ አሁን እንግዲህ ሰላሳ አምስት አመቷ ነው። ሰላሳ ሰባት አይ ምኑ ናችሁ ነው እናንተ ደግሞ። ሀናቡ ሂሳብ አታውቅም፣ መደመር አታውቅም። ከዛ ቪዲዮቿን ገብታችሁ ካያችሁ

ትልቅ ሴት ይሆንሽ ትልቅ ነሽ፣ ወልደሽ በመከበረሽ። አሁን እዚህ የሰው ብር ብር አፍቅረሽ ሁን እሱን አፍቅረሽ ሁን አላቅልሽም። ብቻ ምን ታደርጊያለሽ? መስኮት ዳር ሴክሲ ሆነሽ መስኮቱን ከፍተሽ ሴክሲ፣ ባንቺ ቤት ሴክሲ። አንቺ ለሴክሲነት የተፈጠርሽ አይደለሽም። አንቺ የተፈጠርሽው ሺቲ ነው ምትሉት፣ ሺቲ ልብስ እየለባበሱ ሺቲ የሚያምርባቸው ሴቶች ነገር ነሽ። እንደዚህ አይነት ልብስ እየለበሽ ማለት ነው፣ እንደዚህ አይነት ልብስ ለብሰሽ ቤት ውስጥ አንቺ የምትመቹ ማለት ነው። አንድ የአበሻ ወንድ ቆንጆ የአበሻ ወንድ ፈልገሽ አግብተሽ ሺቲ ሰፋፊ ሺቲዎች አንድ አስር ሀያ ሺቲ ልብሶችን ሺቲን ነው የምትመት። እሱ ነገር ምን እንደሚባል እሱን ልብስ እየቀያየርሽ ልጆች ስታሳድጊ ሽንኩርት ስትቀ እንደዚህ አይነት ነገር የተፈጠርሽ ነሽ። ከምር ከምር ከምር እኔ በእኔ በኩል አንቺን ሳይሽ ለእንደዛ የተፈጠርሽ ነሽ እንጂ እንደዚህ ቁምጣና ምናምን ነገር አድርጎ ሴክሲ ሆኖ መስኮት ላይ ሆና ማንን ነው ከዱባይ ሆነሽ አሜሪካ ነው በመስኮት የምትታየው? አይ ሚስ ዩ ሶ ማች እንደዛ አይነት ነገር አንቺ ላይ ያምሩ አንቺ ላይ የሚያምሩ ሰፋፊ ቀሚሶች፣ ወገባቸው ለላስኪት ላስኪት ያላቸው ቀሚሶች፣ ሰፋ ሰፋ ያሉ እግርሽ በጣም ስለወፈረ ስለተጣበቀ ትንፋሽ እንዲተነፍስ የሚያደርግ ልብሶች እየለበሽ ልጆች እያሳደግሽ ሽንኩርት እየከተፍሽ፣ ይሄ ትልቅ ወይኔ፣ አቤት አምላክ፣ ትልቅ ትልቅ ሲኒ፣ ይሄ ባለ ትልቁ ሲኒ ጀበና፣ እሱን አድርጎሽ ቁጭ ብለሽ እሱ ሰርቶ ለሰራ ራሱ የተፈጠረሽ አለሽም። እንዲህ ስትታይ ስራ ሁሉ ወጥተሽ የምትሰሪ ሴት አይደለሽም። እቤት ውስጥ እነዚህ የቤት እናቶች የሚባሉ አላል። እሱ ትልቅ ሲኒ ጀበና አድርጎሽ፣ ይሄ በቀፉ አድርጎሽ፣ ድሬ ያለብሰሽ እንደዚህ አድርጎሽ ልጆችሽን ታው ተጫወቱ ቴሌቪዥን ክፈቺልን ምናምን እያልሽ ቁጭ ብለሽ ባልሽን መጠበቅ እንጂ ይሄ መስኮዳን እየተጠጋጋሽ ሴክሲ ለመሆን ምናምን አይሄድብሽም። እውነት እውነት አይሄድብሽም። እንረጋገጥ ብለሽ የለ። እኔ ባለፈው ቤታዬ ታይ ይቅር አንዬ፣ በእናትሽ ስሞትልሽ ልጅ ተይ ስትለኝ አይ በቃሽ፣ ቤታዬን አላስደብራት ብዬ ነበር የተውኩትኝ። አሁን ግን አሁን ግን አልፎ አልፎ ያገረሽብኛል። ነገር ከያዝኩ ስለማይለቀኝ ይሄው ዛሬ ደግሞ አንቺ ላይ አሁን ደግሞ ተውሽና እየደበረኝ ቀን እመጣለሁ። ቀጥይ ቀጥይ ከፈለግሽ ተናገሪ። አረ ፈሴን ፈስቻለሁ ናት ሰው ሳይመጣሽ እናን ፈስ ይፈሳል። በዚህ እድሜሽ ፈስ ይፈሳል። ጥሩ ዳሪ፣ ራሷዳሪ የእግዜር ደግ ለብቶ ናሪ ደግሩሩ ልበቀና